ትዳር በእደላ አብዱልቃድር አውልጆ ጸሐፊው ነው። በሺ 969 ከሶማሌ ጋር ግጭት በመፈጠሩ ከወሎ አውራጃዎች አምስት ሻለቃ የሚሆኑ አርሶ አደሮች ታፍሰው የአንድ ወር ሥልጠና ከተሰጣቸው በኋላ ለሦስት ወራት ብቻ እንደሚቆዩ ተገልጦላቸው ለጥበቃ ጎዴ አውራጃ ተሰማሩ። ግና ሦስት ወራት ተረሳና እስከ ሺ 972 ከሦስት ዓመታት በላይ ቆዩ። ከዚያ በኋላ ግን የአካባቢው ሁኔታ በመረጋጋቱ የመመለስ ተስፋቸው እንደገና ለመለመ። የወቅቱ ባለስልጣኖችም በጎዴ በስተምዕራብ ዋቢ ወንዝ ዳርቻ የሚገኘው ሜዳ ላይ ሰብስበዋቸው መሣሪያቸውን እንዲያስረክቡ ጠየቋቸው። ርክክቡ እንዳበቃም ላይን በሚታክተው አውላላ ሜዳ ላይ ሰፍረው በአምራችነት እንዲኖሩ መወሰኑ ተገለጠላቸው። ገበሬዎቹ ሚሊሻዎች ያልጠበቁት ነገር በመወሰኑ ቅሬታቸውን በተለያየ መንገድ መግለጽ ጀመሩ። ግዳጃችንን ስለፈጸምን ወደ ልጆቻችን መልሱን። ለውትድርና ተግባር እንጂ ለእርሻ ሥራ ስላልመጣን አናርስም። አመፅ ቀጸቀሱ። በሁለተኛው ቀን ጎዴ የሚገኘው መደበኛ ሰራዊት ተንቀሳቅሱ፣ አማጽያኑን በታንክና አየር መቃወም ያከቧቸው አደረ። ንጋቱ ላይ መደበኛው ሰራዊት ሁሉንም ከተኙበት እየቀሰቀሰ ሰበሰባቸው። በሄሊኮፕተር የመጣው የሻለቃ ማዕረግ ያደረገ የደርግ መኮንንም ጸረ ሰፈራ የሆኑትን አሳልፈው እንዲሰጡ በቁጣ ዘዛቸው። ዳሩ ግን ጥያቄው የሁሉም ስለነበረ የሚጋለጥ ሰው ጠፋ። ይህን የሻለቃው ወታደሮቹ የመሰሏቸውን አስራ አምስት ሰዎች እንዲያቀርቡ አዘዘ። እነሱም አይናቸው ያረፈባቸውን አውጥተው አሰለፉ። ሻለቃው ፀረ አምራች ስለመሆናቸው አጭር ንግግር ካሰማ በኋላም የተሰበሰበው ሕዝብ ፊት በመትረየስ ታጨዱ። ከዚያ መኮንኑ አሁንስ አልሰፍርም የሚል አለ ብሎ አፈጠጠባቸው። ሚስቶቻችን የሚል ድምፅ ከቤቱ ተስተጋባ። ይመጡላችኋል ተባሉና በአምስት መንደሮች ማለትም ኤረር፣ ጀረር፣ ፋፈም፣ ወልወልና መሽኮኬ እንዲሰፍሩ ተደረገ። ሆኖም የጠየቁት ሳይፈጸምላቸው ሁለት ዓመት በማለፉ እንደገና ዐመፅ ተቀሰቀሰ። ሚስቶቻችንን በዚህ ጊዜ ግን ደርግ ኃይል አልተጠቀመም። ይልቁንም ባለቤቶቻችሁ መጥተዋልና ተሰልፋችሁ ተቀበሏቸው ስለተባሉ እየፈነደቁ ተሰለፉ። ሆኖም የወንዶቹ ቁጥር ከሴቶቹ ስለሚበልጥ ሽሚያና ብጥብጥ እንዳይፈጠር በመስጋት በቅደም ተከተላቸው መሰረት፣ ጠመንጃ የያዙ ሰዎች ሚስቶች አደሏቸው። የደረሰው ደረሰ፣ ያልቀናውም ቀረበት በቃ። እንባ የሚራጩትን ሴቶች ግን ዞር ብሎ ያያቸውም አልነበረም። ወይዛዝርቱ ተረብሸዋል። መውጫ ቀዳዳ የሚፈልጉ ይመስላሉ። ዙሪያውን ቢቃኙት ግን በወታደርና በዋቢ ወንዝ የታጠረ በመሆኑ ምንም አማራጭ አልነበራቸውም። አካፋና ዶማት ታድሏቸው በትጋት እንዲሠሩ ታዘዙ። እንዲተኞች ከወታደራዊ ቅጣት እስከ አርጩሜ ያለችዋን ስለሚቀምሱም ቀና ደፋ ማለቱ የግድ ሆነ። እጅግ የተማረሩቱ ካፍ እስከ ገደፉ የሞላው ዋቢ ወንዝ ውስጥ ሰጠሙ። ሌሎቹ በተለያዩ ዘዴዎች ሊሾልኩ የሞከሩ ባውር የተበሉ፣ ቀሪዎቹ የደርግ ወታደር የጥይት ራት ሆኑ። ታዲያ እኔ እህቶቻችን ከየት እንደታፈኑ ያውቃሉ? ጒዳዩ እንዴ ነው? ለድሬዳዋና ሐረር ከተማ ስራ ፈላጊዎች ማስታወቂያ እንዲወጣ ይደረጋል። ክፍት የስራ ቦታዎችም ለሴቶች ብቻ መሆናቸው ስለተጠቀሰ ዐሥራ ሁለተኛ ክፍልን ያጠናቀቁ በርካታ ኮረዳዎች ይመዘገባሉ። በተጨማሪም ለሴተኛ አዳሪዎች ሌላ ማስታወቂያ ይወጣና በርካቶች ይመዘገባሉ። ደርጉም በአንድነት ይሰበስብና በአውሮፕላን ጭኖ ጎዴ ይወስዳቸዋል። ከጎዴም በትራክተሮች ተጭነው ከተጓዙ በኋላ በሁለት ረድፍ ተሰልፈው ታደሉ። ዛሬን በኩራት መናገር ያስቻለን ጥንትም ቀደምቶች ያኖሩት ስም አለን። ውብን ቃል አድርገው ድንቅ ጥበባቸውን ገልጸዋል። የሐረርን ጀጎል ግንብ፣ የነጃሽን መስጊድ አንጸዋል። እኛ በእነዚያ ወርቃማ እጆች በክብር ያጌጥን ልጆች፣ ምግባራቸውን ወርሰን ቃላቸውን አድሰን ለዛሬና ለነገ በጋራ ለታላቅነታችን እንሥራ። ጥንታዊ ጥበቦቻችን ዛሬም እንደሚያበሩ ሁሉ ለዘመናት ያሻገረን ጽኑ ኅብረታችን ያምራል፣ ጥረታችን አፍርቶ ውጤታችን ይሰምራል። ለአንድ መቶ ሰላሳ ዓመታት የሀገር እድገት ያቀና አብሮነታችንን በቴክኖሎጂ ያጸና፣ በሥራችን በግንኙነታችን በደማቅ በዓላቶቻችን፣ በሁለንተናዊ ጉዳይ የሕይወታችን አደላዳይ ኢትዮጵያዊ ተቋም ኢትዮ ቴሌኮም ይህ ድሞ ባረክ።